ኤርታሌ የተከፈተው የምድር ሲኦል ወይስ የውጭ ዓለም መግቢያም? እንሆ የዓለም ዝምታም። አንድ አፍታ አስቡት። የቻይና ሰማይ በድንገት ጨለመ፣ የህንድ አውሮፕላኖች ሞተራቸው ቆመ፣ የሳተላይት ግኝቶች ተቋረጡም። ዓለም በድንጋጤ ወደ አንድ አቅጣጫ ተመለከተች። ወደ ኒውዮርክ አይደለም፣ ወደ ለንደንም አይደለም፣ ወደ ቤጂንግም አይደለም የዓለም አይኖች ሁሉ በፍርሃት ወደ ተመላ አግራሞት ያረፉበት በምስራቅ አፍሪካ በኛ ኢትዮጵያ ምድር በአፋር በረሃ ላይ ነው። ለምን? በዚህ በረሃ ውስጥ ምን አለ? መልሱ መልሶ ሳይንቲስቶች ሳይቀር ያስጠነቀቀና ያስደነገጠ መንግስታትን ያደናገረ እሱ ራሱ ተራም አይደለም። እሱ እየተነፈሰ ያለ ዘላለማዊ እሳት የሚተፋ የምድር ቁጣ ነው ኤርታሌም ግን ይህ ተራ የተፈጥሮ ክስተት ብቻ ነው ወይስ የሰው ልጅ ሊሰማው ያልደፈረውና ያልፈቀደው ከምድር እምብርት በታች የተቀበሩ አስፈሪ ምስጢር አሁን እየወጣ ይሆንንም? የሰው ልጆች ወይስ የሌላ ዓለም ምድር? ሚስጥራዊውና ታሪካዊው የሲኦል ደጃፍ ምንድን ምንድነው? በአፋር ኤርታሌ አካባቢ የሚኖሩ አርብቶ አደሮች የጠፈር እንግዶችና የኤርታሌ በር ዩፎስ ኤንድ ፖርታልስ ምን ይላሉ? ትንቢቱ የሚመጣው መዓትና ቀጣይ ዕጣ ፈንታችን ምን ይሆን? እነሆ ይህ ተራ የተፈጥሮ ክስተት ብቻ አይደለም። የሰው ልጅ ሊሰማው ያልደፈረውና ያልፈቀደው ከምድር እምብርት በታች የተቀበረ አስፈሪ ሚስጥር አሁን እየወጣ ነው። እኔም ለነገራችሁ ነው። እነሆ እስከ ቪዲዮ ፍጻሜ አብራችሁኝ ይስጥቆዩ። ይህንን የትም ተሰምቶ የማይታወቅ እውነት ሊገልጥላችሁ ፈቅጃለሁ። አብራችሁኝ ቆዩ። ወደ አፋር መሄድ ማለት ከመሬት መውጣት ማለት ነው። እግሮችህ የሚረግጡት አፈር የለሰለሰ አይደለም፣ የሚተከተክ እሳት እንጂ። ናሳና የጠፈር ተመራማሪዎች ሳይቀሩ ወደ ማርስ መሄድ ካልቻላችሁ ወደ አፋር ሂዱ ይላሉ። ይህ ምድረኛ አይደለም፣ ቀለሙ፣ ጠረኑና የሚነፍሰው ንፋስ የሌላ ዓለም ንፋስ ነው በማለት ይገልጹታል ኤርታሌን የአፋር አርብቶ አደርም የሚያጓራ የሚጭስ እንደ ዳይኖሰር እሳትን የሚተፋ ሲለው ነው። የሚጨስ ተራራ ወይም ኤርታሌ እያል የሚጠራው እኒህ የአፋር አርቶ አደሮች ወደዚህ ቦታ ሲጠጉ ጫማቸውን ያወልቃሉም በከንቱ አይደለም። ማታ ማታ ከላባው የሚወጣው ድምጽ የእሳት መንተክተክ ብቻም ሳይሆን የሰው ልጅ ቋንቋ የማይፈታው እንግዳ ጩኸት እንደሆነ ይናገራሉ። ጠጋ ብላችሁ ሽማግሌዎቻቸውን ጠይቁም። አርቶ አደሮቻቸውም እንዲህ ይላሉ ንሆ ይህ አፋር የሰማይና የምድር ሚስጥራዊ የሆነ ቃላት መለዋወጫ ነው፣ ይሏቸዋል ሽማግሌዎች በፈገግታ ያዩትን ሲነግሯቸው ያስደነግጧቸዋል። ይህ ቦታ የታሰሩ መናፍስትና የጥንት ድራጎኖች እስር ቤት ነው ይላሉ፣ ልባቸውን አድርገው። እናም አሁን እስረኞች ሰንሰለታቸውን እየበጠሱ ነው እያሉ ያስረዳሉ። ይህ በእነርሱ አፈ ታሪክ ብቻም አይደለም የሚገለጥ እውነት፣ የተገለጠ ታምርና በዓይኖቻቸው ያዩቸው እጅግ ድንቅና ለማመን የሚከብዱ እውነቶች በዚህ አካባቢ ስለተመለከቱ ነው። ግመሎቻቸውን ሲነዱ መሽቶባቸው በዚሁ አካባቢ ለማረፍ ከሞከሩ ኖ ታምርና ድንቅ ነገር ባይኖቻቸው አይተው በጆሮአቸው ሰምተዋልና አፋር እንዲሁ የሚጨስ ተራራ ብቻ አይደለም ይላሉ። እኒህ ሰዎች ያዩትና የሰሙት ነገር ሲናገሩ እውነትም ከታምረ በላይ ነው። ማታ ማታ ከላቡ የሚወጣው ድምፅ። የእሳት መንተቅተክ ብቻ አይደለም ይላሉ። ደጋግሞ የሰው ልጅ ቋንቋ የማይፈታው እንግዳ ጭወት እንደሆነ ይናገራሉ። አሁም አዳዲስ ክስተቶች በዚህ አካባቢ ይፈጠራሉ። ምንድን ናቸው? በእርግጥ ይህንን ሳይንስ አያረጋግጠውም። ሳይንስ ቢያረጋግጠው እንኳን አይነግረንም፣ በግልጽ አያወራውም። ነገር ግን እውነቱ ከምንሰማውና በጆሮአችን ከምናየው ባሻገር ሚዲያዎች ከሚነግሩንና ሳይንቲስቶች ከሚተርኩልን ተረካ ባሻገር ነው ዘማይዝ ኤን ዘጌት እያሉ የሚጠሩት ሚስጢራዊው ታሪክና የሲኦል ደጃፍ በዚህ ዓለም በዚህ ያንኳኳል፣ በዚህ ያጓራል፣ በዚህ ይናገራል፣ በዚህ ታምርና ድንቅ ነገር ይሰራል ይላሉ። እኔ ይሄ እድሜ ጠገብ የአፋር አርብቶ አደሮች ታሪክን ወደኋላ ልመልሳችሁም፣ ቅዱሳን መጻሕፍት ስለ ምድር ጥልቀትና ስለ ሲኦል ደጃፍ ሲናገሩ ያ ቦታ የት ይሆን? ብዙ የታሪክ ተመራማሪዎችና የመንፈሳዊ ዓለም አሳሶች ጣታቸውን ወደ አንድ ቦታ ይልካሉ። ይህም ወደ ኤርታሌ ይቀስራሉ። አምሳለ ሲኦል ይሉታል። አንዳንዶቹ የሲኦል መግቢያም ይሉታል። ብዙሃኑ ከሰማይ የተጣሉ መላእክት ዘፈልን ኤንጂል ያረፉበት የመጀመሪያው ምድር ነው ይላሉ። የሰማይና የምድር ደንበር ገና ሳይከፈል ተዋህዶ በነበረበት ጥንት ዘመን ከታላቅ እሳትና ከማይጠፋ ብርሃን የተፈጠሩ ጠባቂዎች የሚባሉ መላእክት ነበሩም። በታላቁ እግዚአብሔር ዙፋን ላይ ፊት ቀርበው ያገለግሉ ነበረም። የነርሱ ዋና ተልእኮ በምድር ላይ ያለውን የሰው ዘር በታዛዥነትና በንጽህና እንዲኖር መጠበቅና መቆጣጠር ነበረም። እና አዛዚኤል ግን አመፁም ኖ በእግዚአብሔር ዙፋን ላይ አመፁ ለሰው ልጆች ክፋትና ተንኮልን አስተማሩ ይለናል ሄኖክ ጥንቆላንና ሟርትን አጋን ተመሳብን ሁሉ ያስተማሩት እኔ ዘፈልን ኤንጅል የሚባሉት በምድር ላይ ሁካተንና መከራን አመጡ ይለናል ቅዱስ መጽሐፍ በምድር ላይ የሰፈረው ግፍና የሰው ልጆች ሆነም የዴፍሊክ ሙት መናፍስት የሚያሰሙት የመከራ ጮት ወደ ሰማይ ደረሰ ቅዱሳን ታላላቅ መላእክት ሚካኤል ገብርኤልና ሩፋኤል እንዲሁም ሱርያል ያሉ ወደ እግዚአብሔር ዙፋን ቀረቡና ጌታችን ወይ ኃጢአት ሽታ ምድር ሞልቶታል፣ ጠባቂዎችን ፍቃድህን ጥሰዋል፣ ምን ታደርጋልህ? አሉት ይለናል ታሪክ። የኔፍሊሞች ቅጣት የወደቁት መላእክት ወደ ምድር መታሰርና፣ ወደዚህ አካባቢ ለዘመናት በሰንሰለት ታስረው ተቀምጠዋል የሚባሉበት ዋና የሐሳብ ምንጭ እዚህ ይነሳል። እኒህ የኔፍሊሞችና የወደቁት መላእክት ስብስብ ዚው እኛ ይቱ ምድር ላይ በአፋርና አካባቢዎች ላይ ተቆልፎባቸዋል ተብሎ ይታመናል። ብዙዎቹ እንደሚያምኑት ከሰማይ የተጣሉት እነዚህ የወደቁት መላእክት ያረፉበት የመጀመሪያ ምድር ይሆነ በሰንሰለት ታስረው የምድርን ሆድቃ እያቀለጡ የፍርድ ቀንን የሚጠባበቁት በዚህ ቦታ እንደሆነ ይናገራሉ። ዛሬ ላይ የምናየው እሳተ ገሞራ የእነዚህ ፍጥረታት እስትንፋስ ቢሆንስ ብለን እንጠይቃለን። ሳይንስ ማግማ ይለዋል። ጥንታዊ ጠበፍትና መጻሕፍት ደግሞ የሲውል ትንፋሽ ይሉታል። የትኛው ነው እውነቱ? ይህ በንሊ እንዳለ ይህ የአፋር የሆድ እቃ ላይ የሚወጣው የኤርታሌ ሚስጥራዊ ማንነቱ የጠፈር እንግዶችና የኤርታሌ በር ዩፎስ ኤንድ ፖርታለስ በመባል ይጠራል። ነገሩ በዚህ ብቻ አያበቃም። የአፋር ሰማይ ከምድሩ የበለጠ ሚስጥራዊነቱን ይዟል። የአካባቢው ነዋሪዎች እና አንዳንድ የውጭ ዜጎች ምስክርነት እንደሚሰጡት በኤርታሌ ዙሪያ በሌሊት የሚታዩ ብርሃኖች ተራኮከዎችም አይደሉም። ድንቅ ልዩ ተፈጥሮ በዚሁ አካባቢ ይፈጠራል። ከተፈጥሮ ሕግና ስርዓት ውጭ ሰዎች አይተውና ሰምተው የማያውቃቸው ክስተቶች ታምራትና ትንክርትን የሚናገሩ እንደ ሰዎች የሚንቀሳቀሱና ልዩ ባህሪና ጠባይን የሚያከናውኑ አንዳንድ ነገሮች በዚህ አይጠፉም። የአካባቢው ነዋሪዎች ጠጋ ብላችሁ ስትጠይቋቸው እንዲላሉም በኤርታሌ ዙሪያ በሌሊት የሚታዩ ብርሃኖችና አንዳንድ ሰው መሰል ፍጡራን አይጠፉም በዚ አካባቢ ይላሉም። ያልታወቁ በራሪ አካላት የሚላቸው ሳይንስ እነዚህ ዩፎዎች ለምን ወደ ኤርታሌ ይሳባሉ ለሚለው ጥያቄ መልስ ይሆን ዘንድ አንድ አስደንጋጭ ፕላማት እሱም ኤርታሌ ወይም መግቢያ በር ወይም ፖርታል መሆኑ ነው። እንግዲህ ወደ የትኛው ዓለም ይገባበት? ወደ የትኛው ክፍል መሸጋገሪያ ነው? ምድርን ከሌሎች ጋላክሲዎች ጋር የሚያገናኝ ከፍተኛ መግነጢሳዊ ኃይል ያለው የከዋክብት ድልድይ እንደሆነ ይነገራል። እሳተ ገሞራ ሲነቃም ከላይ ያለው ሰማይ ይከፈታል። እነዚህ ፍጥረታት ኃይል ለመሙላት ወይም መልእክት ለማስተላለፍ ይህንን የእሳት ምድጃ ይጠቀሙበታል ነው ነገሩም። ሳይንስ ይህንን ሊክድ ይችላል ነገር ግን የአፋረኞች ያዩትን አይተው ዝምታቸውን በሆዳቸው አድርገው እየኖሩ ይገኛሉ። ይሄንን ደፍሮም የሚመራመር ምናልባት እዛው አካባቢ ለቀናት ቆይቶ ሁኔታዎችን የሚከታተል ሰው ካለ ግን እኔ እያልኩት ያለው ነገር ይገባቸዋል። እኔ ባይኖች ያየዋቸው በርካታ ጉዳዮች አሉና እናንተ ምናልባት በዚሁ አካባቢ ለተወሰነ ቀን መቆየት፣ ከዛው አካባቢ ያሉትን ምርምሮች ማድረግ፣ እንዲሁም በጠራ አእምሮና በንቁ አስተሳሰብ መፈተሽና መመርመር ወደ እውነት በር ያደርሳችኋል ብዬ አምናለሁም። ከዚህ ከአፋር ኤርታሌ እሳተ ገሞራ ጋር ተያይዞ የሚመጡ በርካታ ትንቢቶች አሉ። እነዚህ ትንቢቶች ምንድን ናቸው? አሁን ወደ አስፈሪ እውነት እንምጣ። ኤርታሌ ዝም ብሎ እየተተከተከ አይደለም፣ እያዘጋጀን ነው። ጥያቄው ለምን የሚለው ነው እንሆ ለታላቁ ክስተት። ያ ታላቅ ክስተት ምንድን ነው? ትንቢቶችና የጂኦሎጂ ጥናቶች በአንድ ነጥብ ይገናኛሉ። አንዳንዴ አንድ የትንቢታዊ መላምቶች ወይም ሐሳቦች በሳይንስ ተረጋግጠውና ተደግፈው ስናገኝ እንደ ማረጋገጫነት እናነሰዋለን። አፍሪካ ለሁለት ልትገነጠል እንደሆነ ሳይንስ ይነግረናል። በእርግጥ የጥንት መዛግብትም ይህንን እውነት ይነግሩናል። ይህ ግን በሰላም የሚሆን አይደለም። እንሆ ኤርታሌ ቀስ በቀስ እየሰፋ ከስር ያለው የእሳት ባህር እየገነፈለ ሲመጣ የዓለምን ጂኦግራፊያዊ አቀማመጥ ይቀያይራታል፣ ይለዋውጣታል። የምስራቅ አፍሪካ ምድር ትናወጣለች። ይህ ማለት የኛይቱ ኢትዮጵያ ከሆዷ የሚወጣው እሳትን ጸንሶ እሳትን ሊወልድ እሳትን ሊተፋ እንደ ዳይኖሰር ብቅ የሚለው የአፋሩ ኤርታሌ ነው። ይህ ሲሆን አሁን እያየንና እየተመለከትን እንዳለው በተለያዩ የዓለም ሜንስትሪም ሚዲያዎች ላይ ዜናው እንደ ድንቅ ነገር እየተነገረለት ያለው የአፋር የኤርታሌ እሳተ ገሞራ እስከ ኤዥያ የቻይናንና የህንድን ሰማይ እያስጨነቀ ሰማያቸውን እየዘጋ በረራን እያቋረጠና ኢኮኖሚካዊ መስቀልቅል እያመጣ እንደሆነ በዜናዎች እየሰማን ነው። ይህ ቀላል ክስተት አይደለም። እጅግ በጣም በሚገርም ሁኔታ ከዚህ ቀደም የምታስታውሱ ከሆነ ከሰሜን አምባ የሚወጣው ከራስ ደጀን አካባቢ የሚነሳው የሱናሚ ነፋስ የአሜሪካን ግዛቶች እየመታም ሲያስጨንቅ እንደነበረም ይህንንም በሚሳኤል እንመታዋለን የሚል ተደጋጋሚ የሆኑ ዛቻዎች ሲደረጉበት እንደነበረም ከዚህ ቀደም ማየታችን ይታወቃል። ይህን ለማረጋገጥ ምናልባት አልባት በአልጂዚራ፣ ሲኤንኤን፣ ቢቢሲ የመሳሰሉት ሚኒስትሪ ሚዲያዎች የዘገቡት ሲሆን የታላቁ መሪ የአሜሪካ ፕሬዚዳንት ትራምፕ ከ10 11 ዓመታት በፊት መናገራቸው ይታወሳል። በተመሳሳይ ከዚሁ ከኢትዮጵያ ምድር የሚነሳው ከአፋር እምብርት ተወልዶ ወደ ሩቅ ምስራቅ ተወንጭፎና ጋልቦ ሄዶ እንሆ በቱርክ ሲቀጥል በህንድና በቻይና ሰማይ ላይ የነገሰው በርካታ በረራዎችን እንዲቋርጡ ያደረገውና ምንድን ነው ሚስጥሩ እያሉ ግራ እስኪገባቸው ድረስ እያናወጣቸው ያለም ኤርታሌም እኒህ ሁለቱ ምን ያገናኛቸዋል ነው ሚስጥሩ? ምክንያቱም እኒህ ቦታዎች የሰማያትና የምድር መገናኛ ፖርቶች ናቸውና ይህ ኤርታሌ ቀስ በቀስ እየሰፋ ከስር ያለው የእሳት ባህር እየገነፈለ ሲመጣ የምስራቅ አፍሪካ ምድር ሙሉ በሙሉ እንደሚናወጥና ኢትዮጵያም እንደምትከፋፈል ይታመናል። ይህ ሲሆን ግን ዝም ብሎ የሚሆን አይደለም። የኤሌክትሮኒክስ ጨለማ ይፈጥራል። ከእሳተ ገሞራው የሚወጣው አመድ ዓለምን በመሸፈንና አሁን ላይ እየተከሰተ ያለውን አይነት በህንድና በቻይና የትራንስፖርት መስተጓጎልና ሌሎች ችግሮችንም እንደሚወልድ ይነገራል። ቴክኖሎጂዎች ይወድማሉ። ዓለም ወደ ድሮ ዘመን ሊመልሳት ይችላል የሚል ስጋት አለ። ይህ ሳይንሳዊ መላምት ጭምር ነው። ሌላው አዲስ ውቅያኖስ ሊፈጥር ይችላል የሚባል ነው። የአፋር በረሃ በውሃ ይመላል፣ አዲስ ባህር ይፈጠራል። ግን በዚያ ባህር ስር ምን ይወለዳል የሚለው ደግሞ ሌላ ጥያቄና ሚስጥር ነው። የተደበቀው ኃይል የክስተት የሰው ልጅ አይቶት የማያውቀውን ዓለምን ገልብጦ የመገንባቱ ወይም የማጥፋት አቅም ያለው አዲስ ኃይል ወይም ኢነርጂን ይዞ እንደሚወጣ ይነገራል። ኦ አፋር ሆይ፣ ኦ ኤርታሌ ሆይ፣ ኦ ሚስጥራዊው ዳይኖሰር ሆይ በሆኑ ኤርታሌ ውብ ነው፣ ግን ደግሞ ገዳይ ነው። ሩቅ ነው፣ ግን ተጽዕኖ እቤትም ድረስ ነው። ድንገት ሲያምጽና ወድቃውን ሲበጠብጠው ከየተኛንበት ከየቤታችን ድረስ ንዝረቱ እየተሰማ የሚያርደን የሚያገሳ አንበሳ ነው። ይህ ተራራ ዛሬም ድረስ በኢትዮጵያ ምድር ላይ ሆኖ ወደ ሰማይ ይጮኋል። ይህ ማስጠንቀቂያ ወይስ ጥሪ? ማንም አያውቁም፣ ግን አንድ ነገር ላይ እርግጠኛ ነኝ። ቀኑ ሲደርስና ያ በሰንሰለት የታሰረው ኃይል ሲፈታ፣ ዓለም የነበረችበትን ቅርጽ ዳግም አታገኝም። እርሶስ ምን ያስባሉ?